ብጹዕ ወቅዱስ አቡነ ማትያስ ፓትርያርክ ረሰ ሊቃነ ጳጳሳትን በተመለከተ እየወጡና እየተሰሙ ያሉ መረጃዎች እጅግ በጣም ማስደንጋጭ ናቸው። ይህን በተመለከተ በርካታ የመረጃ ምንጮች በፓትርያርኩ ላይ ከባድ የሆነ አደጋ ደርሶባቸው ሆስፒታል ገብተው ሰርጀሪ እንደተደረገላቸውና እንደተሰሩ በመስማት ላይ እንገኛለን። ይህን በተመለከተ መረጃዎችን እናቀርብላችኋለው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁላችሁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ እና ሼር በማድረግ ቤተሰብ እንድትሆኑ የመጋብዛችሁ ሙልጌታ ስዩም ነኝ። ከዛሬ ጠዋት ጀምሮ በቅዱስነታቸው አቡነ ማትያስ ጤንነት ዙሪያ እንዲህና እንዲያሆነ የተባሉ የሚወሩ ወሬዎች እውነት ሆነው ወደፊት እየመጡ ይገኛሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስድስተኛው ፓትርያርክ የሆኑት ብጹዕ ወቅዱስ አቡነ ማትያስ በገጠማቸው ድንገተኛ አደጋ ምክንያት በሕክምና ላይ እንደሚገኙ ታማኝ የመረጃ ምንጮች የሆኑ አካላት ከአዲስ አበባ ጠቅላይ ቤተ ክህነት ግቢ ውስጥ መረጃውን እያወጡት ይገኛሉ በማለት ዘመዴ ቲቪ ይህንን ጉዳይ አደባባይ አውጥቶታል። ቅዱስነታቸው ፓትርያርክ አቡነ ማትያስ ለህክምና ያበቃቸውን ጉዳትን በተመለከተ የመረጃ ምንጮች እንደሚናገሩት ከሆነ በማረፊያ ክፍላቸው ወክ እያደረጉ ወይም እየተራመዱ ባለበት ሰዓት ላይ የታጠፈ የመሬት ምንጣፍ ጠልፎ ስለጣላቸው በድንገት ወድቀው እንደሆነና በዚህም ምክንያት ከፍተኛ የሆነ ድንጋጤ ተጨምሮበት በአደጋው በአንደኛው እግራቸው ዳሊ ላይ ስብራት እንደደረሰባቸውና በዚህ ምክንያት በሐኪሞች በተደረገላቸው ከፍተኛ ርብርብ ቀዶ ጥገና ተደርጎላቸው ህክምና እየተከታተሉ መሆናቸውን ነው። እንግዲህ ከጠቅላይ ቤተ ክህነትና ህክምና እየተደረገላቸው ከሚገኙበት ከሚገኙበት ሆስፒታል እየወጡ ያሉ መረጃ ምንጮች የሚጠቁሙት በአደጋው ወቅት በተጨማሪ የአልጋ ጠርዝም ሆነ ሌላ አደጋውን ከፍ የሚያደርግ ተጨማሪ ምት ወይም ጉዳት ስላልገጠማቸውና ሙሉ በሙሉ ከመሬት ላይ ብቻ በመውደቃቸው የደረሰባቸው አደጋ ቀላል ባይባልም ነገር ግን ለክፉ የማይሰጥ በመሆኑ በዚህ ሁለትና ሶስት ቀናት ውስጥ ወደ መንበረ ፓትርያርክ ማረፊያ ቤታቸው እንደሚመለሱም ነው ለጉዳዩ ቅርበት ያላቸው የመረጃ አካላት ስለ ብጹዕ ቅዱስ አቡነ ማትያስ የጤንነት ጉዳይ መረጃዎችን እየገለጡ ያሉት። አረጋዊና እጅግ በጣም ዝምተኛ የሆኑት ፓትርያርክ ብጹዕ ቅዱስ አቡነ ማትያስ ስድስተኛው የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ አቡነ ማትያስ በተለይ ባለፉት ጥቂት ዓመታት እጅግ ከባድ ፈተና የገጠማቸው ሲሆን በሀገራችን በኢትዮጵያ በተፈጠረው የፖለቲካ አለመረጋጋት፣ የማህበረሰብ ግጭት ምክንያት ከላይም ከታችም እሳት እየነደደባቸው በኃላፊ አግዳሚው ሲሰደቡ፣ ሲገፉ መኖራቸው በሁሉ ዘንድ ይታወቃል። የቤተ ክህነቱ ሰዎች ደግሞ በመንበረ ፕትርክናቸው በጽሕፈት ቤታቸው ድረስ በመገኘት ቢሰድቧቸው ቢያዋርዷቸውም እሳቸው ግን መንበሩን ለአውሬ ለነጣቂዎች ትቼ የትም አልሄድም በማለት በመንበራቸው ጸንተው ፈተናውን ሁሉ ተቋቁመው በሚያስደነቀ ትዕግስት በቤተ ክርስቲያንም ሆነ በራሳቸው ላይ የመጣውን ፈተና መከራ በድል እያሸነፉ እየተጋፈጡ እያሳለፉ የሚገኙ ቅዱስ ፓትርያርክ ናቸው። ቅዱስነታቸው በዘመነ ፕትርክናቸው ካሳኳቸው ትልቁ ስኬቶች መካከል ከእርሳቸው ዘመነ ፕትርክና በፊት በዘመነ ኢህአዲግ በሁለት ተከፍሎ የነበረውን ቅዱስ ሲኖዶስ ወደ አንድ በማምጣት በአሜሪካ ስደተኛ ተብሎ ይጠራና በብፁዕ ወቅዱስ አቡነ መርቆሬዎስ ሲመራ የነበረውን ሲኖዶስ ከነፓትርያርኩ ወደ ሀገር ቤት በመጡና በተመለሱ ጊዜ ቅዱስ ፓትርያርኩ አቡነ ማትያስ በፍቅር ተቀብለው አብረው ቡራኬ በመስጠት ብዙ ቅዱስ አቡነ መርቆሬዎስ በእረፍተ ስጋ ከዚህ ዓለም ድካም ደግሞ ሲለዩም ቆመው አልቅሰው ቀብረው የቤተ አንድነት ተጠብቆ እንዲቆይ እየተሰደቡ ለቡራኪ ሁሉ ማይክራፎን እየተከለከሉ እየተነጠቁ የፓትርያርክ መንበር ሀገረ ስብከታቸው የሆነችውን አዲስ አበባንም ከህገ ቤተ ክርስቲያኖች በጉልበት ተነጥቀው፣ በዚያም ሳያኮርፉ ሳይሸማቀቁ ቂምም ሳይይዙ እርሳቸው ለእኛና ለቅድስት ቤተ ክርስቲያን እንደ ሻማ ቀልጠው አንድነታቸውን አስጠብቀው ያስቀጥሉ አባት ናቸው፣ ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ለዚህም ታሪክም ቅድስት ቤተ ክርስቲያንንም መቼም የማይረሳ ዋጋ የከፈሉበትን አገልግሎትን እንዳስቀምጡ የሚታወቅ ሀቅ ነው። በዚህም መልካም ስራቸውና ድርጊታቸው ፓትርያርክ ብፁዕ ቅዱስ አቡነ ማቲያስ ሲታወሱ ይኖራሉ። በተለይ በቅርብ ጊዜያትና አመታት በትግራይና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መካከል የተፈጠረው የአንድነት ልዩነት የቤተ ክርስቲያንን አንድነት የሚከፍለውንና ሁለት የአስተዳደር ቅዱስ ሲኖዶስ በመዋቅሩና መደራጀቱ የምናውቀውና የምናስተውለው ነው። ይህንን ጉዳይ በሽምግልና በእርቅ ለመፍታት ቅድስት ቤተ ክርስቲያናችን በአጀንዳነት ይዛ የሀገር ሽማግሌዎችን መድባና እውቅናና ፈቃድ ሰጥተው ሁለቱን የቤተ ክርስቲያን አባቶችንና የሲኖዶስ አካላትን በማቀራረብ፣ በማነጋገር፣ በማደራደር በኩል በተሰጣቸው ኃላፊነት መሰረት ከትግራይ ወደ አዲስ አበባ ከአዲስ አበባ ወደ ትግራይ በመመላለስ ሁለቱን አባቶች ለማቀራር በከፍተኛ ጥረት ቢደረግም፣ በተለይ ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ይህ ጉዳይ ከመቼውም ጊዜ በላይ ትኩረት በመስጠት እንዲፈታ ግፊት ጫናም ቢያደርጉም፣ በተለይ አሁን ጥቅምት ላይ የተካሄደው የቅዱስ ሲኖዶስ ምልአተ ጉባኤ በአጀንዳነት የትግራይ ቤተ ክርስቲያንና በዚያም ያሉ አባቶች ጉዳይ የደረሰበት ጉዳይ በሽማግሌዎች ተይዞ ያለው ጉዳይ ሪፖርት እንዲቀርብ፣ ስለ ቀጣይ አቅጣጫና ውሳኔ ደግሞ የቤተ ክርስቲያን አባቶች ይህንን ጉዳይ እንዲሰሙትና እንዲያደምጡት ቅዱስ ፓትርያርኩ በተደጋጋሚ ጥያቄና ጥሬ ቢያቀርቡም በአጀንዳ አርቃቂነት የተሰየሙትና የተመረጡት አባቶች ይህንን ጉዳይ ወደ ጎን በመግፋት ከዚህም ባለፈ የምንሰማውን ነገር ደግሞ በሁለቱ አባቶች መካከል ትግራይና አዲስ አበባ ባሉት ማለት ነው፣ እርቅ እንዳይወርድ ቤተክርስቲያን ልዩነቷ እየሰፋ ሄዶ እንዲህ ባለ ስን ጥቃት ቤተክርስቲያን እንድትሰፋና እንድትጠፋ የሚፈልጉ አባቶች ይህን እርቀ ሰላሙንና ሽምግልናውን እንደገፉት መጨረሻም ቅዱስ ሲኖዶስ ምልአተ ጉባኤውን በሚያጠናቅቅበት ሰዓት ላይ ለይስሙላ ተነጋግረን ነበር አድርገን ነበር ለማለት ያክል በመግለጫቸው ላይ ይህንን ጉዳይ አንስተዋል እንጂ ቃለ ጉባኤ አንስተዋል እንጂ ኃላፊነት የተሰጣቸው በሽምግልናና እርቅ ጉዳይ ላይ ይህንን ችግር እንዲትፈቱ ቤተ ክርስቲያን አምና ኃላፊነት የሰጠቻቸው እነዚህ ሽማግሌዎች ጉዳዩን በተመለከተ ሪፖርት እንዳያቀርቡ እንደተገፉ ነው እንግዲህ እየሰማን ያለ ነው። ፓትርያርኩ ቅዱስ ፓትርያርኩ ቅዱስ ፓትርያርኩ አቡነ ማቲያስ በተደጋጋሚ ይህንን ጉዳይ ሲኖዶሱ እንዲሰማቸውና ይህንን ጉዳይ ሳይውል ሳያደር በእንጭጩ እንዲስተካከል ጥያቄ ቢያቀርቡም እንግዲህ በውስጥ ያሉት አባቶች ይህንን ጉዳይ ሳይቀበሉት በመቅረታቸው አጀንዳም ሳይያዝ በመታለፉ እስካሁን ድረስ በትግራይ ሲኖዶስ እና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መካከል እነዚህ ልዩነቶች እንደቀጠሉ እንደጸኑ ቆይተዋል ማለት ነው። ይህንን ጉዳይ ቅዱስ አባታችን አቡነ ማትያስ ለማስተካከል ጉዳዩ በእርቅም እንዲፈታ ፍላጎት እንዳላቸው ከማንኛውም አባቶች በላይ ለዚህ ቅድሚያ እንደሚሰጡ ነው የምንሰማውና የምናደምጠው። መረጃ ግን በውስጥ ያሉት የተለየ ፍላጎት ያላቸው ቤተክርስቲያናችን እንደዚህ ልዩነቱ አሰፍቶ ህዝበ ክርስቲያኑም መከራ ዋጋ እየተቀበለ እንዲኖር የሚፈልጉ ሰዎች ጉዳዩን አፍኖ እንደያዙት ነው የምንሰማው። እንግዲህ እንዲህ ያለውን ዋጋ እየከፈሉ ያሉት ቅዱስ አባታችን አቡነ ማቲያስ አሁን በደረሰባቸው የመውደቅ አደጋ ሰርጀሪ ተሰርተው የሕክምና ክትትል የተደረገላቸው እንዳለ ነው የሰማነው። እግዚአብሔር አምላክ በቸርነትና በምሕረቱ አባታችንን ተመልክቶ ወደ አገልግሎታቸው እንዲመለሱ ሁላችን በጸሎት እናስባቸዋለን። የአባታችን ብፁዕ ቅዱስ አቡነ ማትያስ በረከታቸውና ቅድስት ቡራኪያቸው ለሁላችን ትድረሰን። አሜን። ውድ የንጋት ኮከብ ሚዲያ ቤተሰቦች ለዛሬ በሰበር ያቀረብኩላችሁ መረጃ ይህን ይመስላል። በቀጣይ ጊዜ በሌሎችና አዳዲስ ወቅታዊ ጉዳዮች ወደ እናንተ እስክመጣ ድረስ ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁላችሁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ እና ሼር በማድረግ ቤተሰብ ወዳጅ እንድትሆኑ እየጋበዝኩኝ የምሰናበታችሁ ሙልጌታ ስዩም ነኝ።